ሰለ ት ራፍቱላ በያ ጋይስ እንዴት አደራችሁ? እንዴት እስዋላችሁ? እንዴት ሰዓት አቆጣጠራችሁ? ሁላችሁንም ሰላም ሰላም ብዬአለሁ። እንዴት ናችሁ ጋይስ? ሰላም ሰላም ነው አለን። አልሐምዱሊላህ ዛሬ አፍላ ፍቅርን ክፍል አስራ ስምንት ነው እየላችሁ መጥቻለሁ፣ ማለት ነው። ፍቅር ክፍል አስራ ስምንት በጣም አጓጊ ነው ማለት ነው። ጣ አጓጊነ ምንድን ነው? እንዴት ሆነ የሚለውን ማለት ነው አብረን የምናየው ይሆናል ማለት ነው። እንግዲህ ምንድን ነው የሚያጓጓው? ምን ነበር? ምን ተፈጠረ? በክፍል መቶ አስራ ስምንት ማለት ነው ምንድን ተፈጠረው? ቅዱሴ ቅዱሴ ሊሞት ነው። ቅዱሴ ሞተ ማለት ይቻላል። እንደ ወሬ ማሽቃበጥ የሆን ብኛን እንጂ ብዬ ነው እንጂ እኔ ሞተ እንኳ ብል እኮ ምንም በቃ ልክ ነው ብዬ እስከ እንዲሰማኝ ነው የሚያደርገኝ ማለት ነው እና ቅዱሴ እንግዲህ ባለፈው እንግዲህ ቹቻና እንትና ቹቻና ቤዛ ቅዱሴ እየተጣሉ እያለ ቤዛ ማለት ያችን መሰሪ ጸጋ ማለት ነው። ቪዲዮ ቅርጻ ነበር። ቪዲዮንም ለቀስት ልካ እንግዲህ ቀስት አይቶ አካኪ ዘራፍ ብሎበታ ማለት ነው። እንትና ላይ ማለት ነው። መንገር ጠብቆ ሊፋለሙ እየሄዱ እያለ ቤዛ ለምና ትሽ በቃ አልፋለምም ላንቺ ብለሽ ላንቺ ቢይት ይችላል። ወተንገሮ ያገነ የፈረሰኛውን ስም እየጠራሽ እንግዲህ እንዳታስሪ ብላት ነበረ። እንግዲህ ባለቻቸው መሰረቱ እንግዲህ ወደዛው እየሄዱ ወደ የቤታቸው ቤታቸው መንገድ ላይ ነበር ቀጠሯቸው። ቀደሴ ቀድሞ ቅዱሴን ቀስት አቀናብሮት ነበረ። እውነት ነው ምላቸው። ቅዱሴ በጣም ነው ያሳዘነ። ለነገሩ እዛ ትምህርት ቤት ዘራፊ ላና ያሬድ ላይ ብሩክ ላይ ማለት ነው እዚህም እንደዛ መስሎት ዘራፍ ሲል ቀስት እንግዲህ ካፈር ደበላልቆታል ማለት ነው። እንግዲህ ከመሬት ስር ይዋል ከመሬት በላይ ይዋል እኔ አላውቅም። ለማንኛውም ግን በጣም ነው ቅዱስ ያሳዘነ። በእርግጥም ለሷ ለፍቅረኛው በነገራችን ላይ ያውቹቻን ስለሚወዳ ነው፣ ግን ፍቅርን በዚህ መልኩ ይገለጻል ማለት ልክ አይደለም ማለት የተናገራትን ሁሉ ተደባድቦ እስከመቼ ይሄ ፍቅር ሳይሆን ይሄ አቦርሾ አበርሾው የሚባል ነገር አለ ይሄ በሽታ ነው ማለት ነው ቀስቴ በነገራችን ላይ ማስተካከል ያለበትን እንዲያስተካከል እኔ ጥሬ አድርቻለሁ ማለት ነው ስለዚህ ቀስቴ በዚህ መልኩ እስከ መቼ ነው እንትን የሚለው ምስኪን እሷ ላይ እሷን ራሷና እህቷን አስተዳዳሪና ቤተሰብ እንኳ የላት ማለት ነው ስለዚህ ራሷን አስተማሪ ና ከዚያ ከትምህርት ቤት አሁን ብትባረር እሷ አሁን ምንድን ነው የሚወጣት ማለት ነው እሱ ራሱ ወዘን የሆነ ቁጭ ማለቱ ሳይቀር ሳያንስ የእሱ እንደዚህ መሆን በጣም በጣም አስፈሪ ነው ማለት ነው። ስለዚህ እንዲሁ እንደ ሀሳብና እንደ አስተያየት ቀስቴ ያለውን አትንኩቤ ማለቱ መልካም ሆኖ ለፍቅረኛው መቆርቆሩ እንዳለ ሆኖ ግን ግን ግን እንደዚህ ግን ባስ ሲል ግን ያቅለሸልሻል ማለት ነው። እሺ በመቀጠል እንግዲህ ያው ለዚህ ብላ የምታሰቃያቸው ወይዘሪ ጸጋ ናት ማለት ነው። ጸጋም እንግዲህ እንደ ሀሳብ እንደ ምን አርገንሽ ነው እንደዚህ የምታሰቃይ? ለምንድን ነው ከህይወቴ እማትወጭ ብላል ቤዛ ሄዳላት ነበረ። ቤዛም እንግዲህ አንችን ስለመበቀልች ነው አንችን መበቀል ስለምፈልግ ነው። ለምንድን ነው እንደዚህ የምታርግ? ምን በህይወትሽ ምን አርግ? ስለምታስጠልኝ ቤዛ ለስንት አመት ሙሉ የገነባሁትን ጓደኝነት አንችነሽ እና በአንቺ እና በእኔ መካከል ምርጫ እንድትሰጥ ሱ ልጁም አንቺን መረጠ። ስለዚ አንቺም በምትወጁ ነገር ላይ እንድትመርጭ እና የምትወጃቸውን ሰዎች ደግሞ ሳሰቃያቸው እንድታይ ስለምፈልግ ነው ብላታለች ማለት ነው። ሄለንንም አስፈራርታ እንግዲህ በነገርኳቸው መሰረት ባለፈው ክፍል አስራሰባት መቶ አስራሰባት ላይ የእናቷን ስልክ ቁጥር ተቀብላለች። ይህንን በማስመልከት በቅርቡ አሳይሻለሁ ብላ እያስፈራራሽ ነው ወይ ስያለቻትም እያስፈራራሽ ሳይሆን በቅርቡ ማሳየሽ ነገር ነው እየነገርኩሽ ያለሁሽ በላሌ ጸጋ አታደርገውም አይባልም። በነገራችን ላይ ከአቅሟ በላይ ነው የምታስበው። ወይን ሀያት እንደዚህ አይነት አሜሮ ውስጥ ካላት ለምን እንዲነሷ መልካም ነገር እንደዚህ ማሰብ የተሻናት ማለት ነው። በእርግጥ የበፊቷ ህይወቷ ቢሆንም ግን እንደ ሀሳብና እንደ አስተያየት ግን በቃ ማለት እነዚህ ምርጥ ጓደኞቻቸው ናቸው ጓደኞቿ ናቸው ማለት ነው። ምክንያቱም ባለፈው እንደዛ ስለማለት ላሳድግሽ ብሎ ስለደፈራ ሰውዬ ምናምን ስትነግራቸው ከአንድም ሁለቴ ፊት ብትነሳቸውም ሄደው ግን ሊያግዟት ከዚህ ህይወት እንዴት መውጣት እንዳለባት እኛ አለንሽ ብለዋት ነበረ። እሷ ግን አልተቀበለቻትም። ከሜርኩሪ ጋር ነበረ ሸፍሸፍ ስትል የነበረው ማለት ነው። እንግዲህ ያው እሷ እንግዲህ ተንኮሏን ቀጥላበታለች ማለት ነው እንግዲህ ቹቻና እንትና ሲደባደቡ እንደ ቪዲዮ እንደቀረሰችው ቀስቴና ቀስቴ ደግሞ ቅዱሴን ሲደበድበው ቪዲዮ ቅርጻ ለእንትና አሳይታታለች ማለት ነው። ለፊዮሪ ፊዮሪ መንገድ ዘራፍ ብላለች እንትና ላይ። እጆቿ ላይ ማለት ነው። ዘራፍ ብላለች እንግዲህ እኔ እየታገስኩሽ ፈርቼ ሳይሆን ባለፈው እጅን ተሰብሬ ላሳየሽ ፍቅር ነው ብላለች። ተንግድ ወዳ እንግዲህ አብዱ ቅስት ማለቴ ቅዱሴ አንድ ነገር ቢሆን፣ እኔ እና አንቺ የማይወጣ ጦርነት ውስጥ ነው የምንገባው። ስለዚህ ብታድብ ይሻልሻነ ብላታለች ማለት ነው። እኔ አንቺ ፈርቼ ሳይሆን ለማንኛውም ብላታለች ማለት ነው። ያው ያቺም ሀቅ አላት፣ ይቺም ሀቅ አላት ማለት ነው። ይቺም ግን አዘው አይደለም እውነት ለመናገር ቹቻ፣ ይህን ደብድብልኝ ብለው አይደለም ቹቻ። እኔ አላንስህም ነበር ያለችው። ግን ያው ገጠመ የሆነና ይሄ ተከሰተ ማለት ነው። ምን ተከሰተ ነው? ይቺ መጦጦ የሆነ ሴትዮ ማለት ነው እንደዛ አደረገች ማለት ነው። ለማንኛውም ወደ መተተኛው ፍቅር ደግሞ ስንሄድ እንግዲህ ሁሉም ሰው ይሄ ነገር ወሬ እንደሆነ ቤቲ ይሄን ነገር እንዳናፈሰችው ምን ማድረግ እንዳለባቸው እንትን ብሎ እንግዲህ ዮናስ እንግዲህ ይሄ ነገር እውነት ፍቅር ነው ብሎም በቃ መድኃኒቱን ብዬ ልክ እንደተወረው መድኃኒት ማርከሻውን ዝም ብለን እና አስነካሁሽ አረከስኩልሽ በላቸው ብሎ ጓደኛው ምክር ሰጥቶታል። ሳይሻል አይቀርም ብሏን ማለት ነው እንግዲህ ሄሉም ማለት ነው ህዋንን በጣም ናፍቋ ስለነበረ ኢዮናስ ማለት ነው። ስለዚህ ወደ ዮኔጋ እየሄዱ ነበረ ማለት ነው እየሄዱ ያለ እንግዲህ አላገኙትም ነበር። ስለዚህ አንድ ሐሳብ መጥቶ ለካህነቱ ለምን ቲቼር ሜሮን አናማክራትም ሲል ስለነበረችም ትረዳናለች ብላ እንግዲህ ወደ ሜሮን አቅንተዋል ማለት ነው። ሜሮንም ያለውን ነገር ነግረውታል ማለት ነው። ምንድን ነው ይሄን ነገር ታምኒበታለሽ ወይስ አታምኒበትም? ላምንበትም ላላምንበትም እችላለሁ። በዚህ ዕድሜ ቢገጥምሽ ምን ታደርጊ ነበር? ምንም አላረግም፣ አላምንምም፣ ግን ዝም ብዬም ቁጭ አላለም፣ የሆነ የሆነ ነገር አደርጋለሁ ብላለች ማለት ነው። ስለዚህ እንግዲህ ይሄ በተፈጠረው ሁኔታ ማለት ነው መፍትሄ በቅርቡ እንደምትፈልግለት አንቺ ማትጨናነቂ ብላታለች ማለት ነው። በዚህም የተነሳ ዩናስን ማለት ነው ፈልገ አግኝታ ማለት ነው ሰላም ብለዋለስ እየፈለግኩ ነበረ፣ እንዴት ናህ፣ ደህና ነህ ብላ እጁን ጨብጠዋለች ማለት ነው። ይሄም ለማለት የፈለገችው ለማረጋገጥ ያደረገችው ድርጊት ነው ማለት ነው። እውነት ማለት ይሄ የፍቅር መተት የፍቅር መድኃኒት አስነክቷቸውን ወይስ አላስነካቸውም። ለማለት ፈልጌ ነው። ግን ያው ዮናስ ግን ደንግጧን ማለት ነው። በዛ የተነሳ ትንሽ ታይደናበር አይቀርም። ለማንኛውም ያ ሆኗን ማለት ነው። ያው እንግዲህ በአጭር ጊዜ መፍትሄ መጣም ብዬ አስባለሁ። በቃ እነሱም በራሳቸው አሚሮ የቀረጹት እንጂ ለሌላ ነገር አይደለም። የባለ ሀብቱ ወይም የማናጀሩ ልጅ ይሄ ነገር አተከሰተባት ማለት ነው። ቤቲም ለራሷ ስለምታስበውና ለራሷ ስለምትፈልገው ነው ልጁን እንደዛ እንዲወራበት ያደረገችው። ጊዜው ጊዜ ያው ጉረኛ አይደሉ ወንዶች እንደዛ ሲወረለት ደስ አለ፣ ሴቶቹ ሁሉ በፍቅር ወደቁለት ሲባል ያው የበላይነት ተሰምቶት ነበረ። ዛሬ እንግዲህ እንደዚህ ይሸማቀቃል ማለት ነው። ያው እንግዲህ ውሸት ምንጊዜም ውሸት ነው ማለት ነው። ይሄ ነገር እውነቱ እንደሚወጣለት ተስፋ አደርጋለሁ ማለት ነው። ቲቸር በቃሉም ወንድሙ እንደዛ በመሆኑ በጣም አዝኖ ለቤዛ ቤዛ ማሳይመንቱ ልታስገባ ስትል ምን ነው ቲቸር በቃሉ ቅዱሴ ዛሬ አልመጣም ስል ተማጋ እንደተደባደበን ባላቅም ተደባድቦ ቤተኝቷን አፍንጫውን በጣም ተጎርሷን እጁም ተሰብሯን እየታሸ ነው። ማን የነገረህ ብለው ለምን አትጠይቀውም? ስትል እሱ የቅዱሴ ችግር እኮ ይሄ ነው ማንኝ የተበደለ ስትባል አይናገርም። ሲነሳ ደግሞ ልበቀ ሌላን ይሄ ነው ከገጠር የሚያመጣው እናታችን በየጊዜው ትደውላለች ብላን ትጨርማ አግኝታው እንግዲህ ሁሉንም ያለውን ነገር ፊክስ እንደሚያደርጉ ነግረዋለች። እንግዲህ እውነቱን ስታውቂ ቤዛንም ንገሪ ብሏታን ማለት ነው። ቤዛም እያወቀች እንግዲህ ምን ትበለው ዋሽተዋለች ማለት ነው ማለት ነው። እንግዲህ ያው ይሄን የተፈጠረው ቦቼም እንግዲህ ለማጣራት ፈታ ፈተፍ ብሎ እንግዲህ ቀስቴን አሳልፈው አይሰጡም። በቃ አላቅም ብሎ ይለዋል ማለት ነው። በአጭሩ አጣራና ነገሬ ብሎታን ቢያጣራም ያው የቀስቴ ጉዳይ ስለሆነ ምንም ሊለው ስለማይችል ያው ላሽ ነው የሚለው ማለት ነው። ለማንኛውም እንግዲህ ምን እንደሚፈጠር ደግሞ ቀጣይ ቀጣይ ክፍል 119 እና ያልን ሳይማይክ ወራችሁ ላይ